ስፖርት ከግለሰብ አልፎ ማህበረሰባዊ እንቅስቃሴ ነው። የየትኛውም ማህበረሰብ መነሻ የሆነ ቤተሰብ ስፖርት ውስጥ ሲሳተፍ ጤናማ ማህበረሰብን ከመፍጠር ባለፈ ለአገር ኩራት የሚሆኑ ተተኪ ተወዳዳሪዎችን ለማፍራት መሰረት ይሆናል። በዚህ ረገድ ተምሳሌት ሊሆኑ ከሚችሉት መካከል የአቶ ኪሮስ ሳብቴ ቤተሰብ አንዱ ነው። በርካታ ዓመታትን በስፖርቱ ዓለም ያሳለፉት አቶ ኪሮስ ልጆቻቸውን በተለያዩ የስፖርት አይነቶች ብቁ እንዲሆኑ ለማድረግ በመትጋት ላይ ናቸው። ለዚህም ያነሳሳቸውን ምክንያት ይናገራሉ። ስፖርት በመሰረቱ በብዙ መልኩ ትደግፋል። አንደኛ በሰነ ልቦናም ልጅን በስነ ምግባር ለማቀስ ስፖርት ሁሉን ነገር ያካተተ ነው። ጤንነትንም ኮሚትመንት በውሰድ ነው። ሁላችን ወላጆች ለልጆቻችን ልጆቻችን ወደ ስፖርት እንዲገቡ ብናደረግ የአገር ገጽም ጥሩ ይሆናል ብዬ አስባለሁ። ጅምሩ ፈታኝ እንደነበረ የሚያስታውሱት አቶ ኪሮስ በትዕግስት እና ድግግሞሽ የገጠማቸውን ፈተና አልፈዋል። ሕፃን ልጅ ለማሰልጠን በጣም ከባድ ነው። ቀላል ነገር መስሎ አይድን፣ ለምታየው ድግግሞች አለው፣ ከእንቅልፍ ማስነሳት አለው። ስፖርቱን እንዲወድ ማድረግ ራሱ አንድ ትልቅ ስራ ነው። ምሳሌ የአራት ዓመት የሶስት ዓመት ልጅ ወደ ስፖርት ለመክተት በጣም ቻለንጅ አለ፣ መታመም አለ፣ በጣም ከባድ ነው። በመሰረቱ ባቅ ኖሮ ሁሉ አልጀምረውም ነበር የስፖርቱ ቻለንጀሩ በጣም ከባድ አሁን ደግሞ ከገባበት በኋላ አትወጣም በአትሌቲክስ ዋናና ብስክሌት ስፖርቶች እየሰለጠነ የሚገኘው ዳግም ኪሮስ ከልጅነቱ የጀመረው ስልጠና ድካም ቢኖረውም ውጤታማ እንዳደረገው ነግሩናል ትንሽ እንቅልፍ ያስቸግራል ጠዋት ላይ ስንነሳ እሱም ቀስ በቀስ ትለምደዋለህ እና ያው ዋና ትንሽ ስትነሳ ድካም አለ እሱም ከዛም በኋላ ከሩጫ በኋላም ትንሽ ያስቸገረናል ግን እሱም አሁን ለምደንዋል። ዋናም ተወዳድር ያለው ሩጫም 5 ኪሎ ሜትር ተወዳድር ያለው ትራያትሎም ተወዳድር ያለው ሩጫ ላይ በአንደኝነት ሁለት አጠናቂ ያለው ዋና ላይም ደግሞ አንደኛነት እና ሁለተኛነት ይዣለሁ። በቅርቡ አርባ ምንጭ ላይ በተካሄደ የኢትዮጵያ ሻምፒዮና በ50 ሜትር ነፃ ቀዘፋ ያሸነፈችው ሶሊያና ኪሮስ በአትሌቲክሱም የተለያዩ ውድድሮች ላይ ትሳተፋለች ሩጫ በዋና ደግሞ ሁሉ ነው። ልጆቻቸውን በጊዜ የተሟላ ስልጠና እንዲያገኙ የሚተጉት አባት ከአሁኑ ማየት የጀመሩት ፍሬ ወደፊትም እንደሚቀጥል ይተማመናሉ። ምንም የምጠራጠረው ነገር የለም። በቅርብ ጊዜ ውስጥ እንደ ኢትዮጵያ ጥሩ ነገር ለሀገራችን ያመጣሉ ብዬ አስባለሁ። ነጋ ቅደ ዛሬ የሚሆኑን አታቅም። ስፖርት ላይ ግን ቪዥናችን አላማ ባይኖረው ህጻናቶቹን ይህን ስፖርት ውስጥ አልከታቸው፣ አሁን ወደውታል ለልጆቻቸው ጥራት ካለው ስልጠና ባሻገር በውጭ ሀገራት የውድድር እድል የፈጠሩት አባት ታዳጊዎች ላይ ለመስራት እንደ ሀገር ወደ ኋላ እያስቀረን ነው ብለዋል። ትልቁ ክፍተታችን ታዳጊ ላይ የምንሰራው ስራ ዝቅተኛ ነው። እነሱ ከጣናት ከአራት ዓመት ከአምስት ዓመት ጀምሮ ነው የሚሰሩት። ኢትዮጵያ ደግሞ የእኔ ብቻ ሳይሆን ብዙሃኑ የኢትዮጵያ ህዝብ ነው እና ሁላችን ብንተባበር አሁን ሩጫ ኖሮ ሯጭ የአስር ኪሎ ሜትር ሯጭ በአራት ዓመቱ ነው የጀመረው። ዓለም ላይ የጀመሩ አትሌቶች በሙሉ አምስት ዓመት ስድስት ዓመት ነው የጀመሩት እና በጣም ትልቁ ክፍተት ያለው የታዳጊ ፕሮጀክት የለንም። ታዳጊ ፕሮጀክት ማለት አስራ ሁለት ዓመት አይደለም፣ አምስት ዓመት ስድስት ዓመት እኔ ከውጭ ሀገር የተማርኩት ነገር ነው።